ጤና ይስጥልኝ! የተከበራችሁ ተመልካቾቻችን በቢዝነስ ጉዳዮች ደግሞ ቆይታ ታደርጋላችሁ፣ አብራችሁን ቆዩ። የህገወጥ ንግድ መስፋፋት ለዋጋ ንረት፣ ለኑሮ ውድነት መጨመርና ህጋዊ ነጋዴው ወደ ህገወጥ ንግድ እንዲገባ የሚደርግ ዋና መንስኤ ነው። በአማራ ክልል ከቅርብ ጊዜያት ወዲህ እየተስፋፋ የመጣው ህገወጥ ንግድ በህጋዊ ነጋዴውና ሸማቹ ላይ ከሚፈጥረው ችግር በተጨማሪ በሀገር ኢኮኖሚ ላይ የሚያደርሰው ተጽዕኖ ቀላል አይደለም። በሰሜን ጎጃም ዞን የሚገኙ የንግድ ተወካዮች በንግድ ዘርፉ ላይ የሚታዩ ችግሮች ላይ ውይይት አካሂደዋል። ጌታቸው ስንታየው ያለ ንግድ ፈቃድ መነገድ፣ ከተፈቀደ መጠንና ኮታ በላይ ምርት ማዘዋወር፣ እጥረትን ለመፍጠር ምርትን አከማችቶ መያዝ፣ ያለ በቂ ምክንያት ምርቶች ላይ ዋጋ ጨምሮ መሸጥ ህገ ወጥ ንግድ ይባላል። ህገ ወጥ ንግድ ፍትሐዊ የንግድ ስርዓቱን ያመሰቃቅላል። የንግድ ምህዳሩንም በማበላሸት የህጋዊ ነጋዴዎችና የሸማቾችን እንዲሁም የታክስ አስተዳደሩን በመረበሽ በሀገር ጥቅም ላይም ከፍተኛ ጉዳት ያደርሳል። ሰሞኑንም በሰሜን ጎጃም ዞን ስር የሚገኙ የንግድ ተወካዮች በንግድ ዘርፉ ላይ የሚታዩ አጠቃላይ ሁኔታዎች ላይ ውይይት ተካሂደዋል። የውይይቱ ተሳታፊዎችም ህገወጥ ንግድ እያስከተለ ያለው ችግር ትኩረት ሊደረግበት የሚገባ ጉዳይ መሆኑን አንስተዋል። ህገወጥነት መበራከቱ በህጋዊ ነጋዴው ላይ ችግር ከመፍጠር በተጨማሪ በሀገር ኢኮኖሚ ላይ የሚያደርሰው ተጽዕኖ ቀላል አለመሆኑንም ነው ተሳታፊዎቹ የገለጹት። ንግዱ ፈሩን ስቷል። የለም አንድ አርሶአደር አንድ አርሶአደር የእርሻውን መሬት አስፋፍቶ ሲነግድ ነጋዴውን ሲያጣብብ አንድ የመንግስት ሰራተኛ በእውነት ነው የምላችሁ እኮ የመንግስት ሰራተኛ ሆነው እኮ እስከ ዛሬ ድረስ ሁለት አመት ሙሉ ቢሮአቸውን የማያውቁ የመንግስት ሰራተኞች አሉ ያ ምንድን ነው ነጋዴውን የእንግላን ለመጣል ነው ርብርብ የሚያደርጉት ይህንን ክትትል ማንም ሊከታተልላችሁ አይችልም እናንተ ናቸው ኃላፊነት የምትወስዱ ወንድሞች እህቶች እየተከታተለ ህገወጥ ነጋዴውን የማህበረሰብ ከተቆጣጠረ ህጋዊ ነጋዴው ለሀገራዊ ብልጽግና ሁለንተናዊ ተሳትፎ ያደርጋል ብለን እንገምታለን። ጋ በተለይ የመንግስት ሰራተኛ በሙሉ ቢሮ ተዘግቶለታል። እኔ እውነቴን ነው የምነግራችሁ ጅምላ ፈቃድ አለኝ። አንድ ፍሬ ሳሞናሽ ጫላቅ በሙሉ ገቢያ ላይ የሚሸጡ እነሱ ናቸው። አይ ምኒባስ ዞ ይመጣለ፣ ታክሲ ዞ ይመጣለ፣ ባጃጅ ዞ ይመጣለ፣ በእጁ ያዞራለ። አይገብርም ለመንግስት በንግድ ፈቃዳችን መሰረተኛ ተጠንተናል ተጠንተናል ገቢዎች ታደር ታደር እያደገ ነው የሚሄድ። እኛ ግብር እየጨመረ ነው የሚሄድ። እንዲሁም አሁን በዚህ ዓመት 25 ቅናሽ ተደረገልን በሰላም ሁኔታ እንጂ ከአመት ከአምናው ብዝቀተኛ 1 ሺ 5 ሺ ብር ይጨምራል ስራው ግን ነጋዴው ላይ ያለው እየወጣዷል። ጅምላ ላይ ህገ ወጥ ነጋዴ ነው እየበዛ ይመጣ። በህገ ወጥ ንግድ መስፋፋ ዙሪያ የተነሱት ሀሳቦች ትክክል ናቸው የሚሉት የሰሜን ጎጃም ዞን ንግድና ገበያ ልማት መምሪያ ኃላፊ ወይዘሮ የርኩሰዊታይ ችግሩን የማስተካከል ስራ ይሰራል ብለዋል። አጠቃላይ ድብልቅልቁ የወጣ ነው ብላችሁ ያነሳችሁት ትክክለኛና እኛም የገመገምነው ህግ እናስከብራለን። ህጋዊ መስመር ይዞ እንዲነግድ እናደርጋለን። ያም ብቻም አይደለም አሁን በአንድ ንግድ ፍቃድ በርካታ ስራዎች ነው እየተሰሩ ያሉ ዘርፍ እየተቀላቀለ ድብልቅልቁ የወጣ ማለት ነው። ይሄ የጸጥታው ችግር የፈጠረው እንደሆነ ታሳቢ ያደርጋችሁ አሁን የበጀት አመቱ ማጠቃለያ ከመሆኑ ጋር ተያይዞ የ2018 በጀት አመትም ስንጀምር ህግ አስከብረን ነው የምንጀምረው። ስለዚህ በዛ ግባል ህገ ወጥነትን ለመከላከል በቁርጠኝነት እንሰራለን። ግብር ሀይሎችንም በደንብ እናጠናክራለን። ውይይቱን የመሩት የአማራ ክልል ርዕሰ መስተዳደር የኢኮኖሚ ጉዳዮች አማካሪ አቶ ቀለም ወርቅ ምረቴ በበኩላቸው ለህገወጥ ንግድ መበራከት ዘርፉ ውስጥ ያሉ አካላት ድርሻ ከፍተኛ መሆኑን ጠቁመው ህገወጥ ንግድ በሀገር ኢኮኖሚ ላይ የሚያደርሰው ጉዳት ከፍተኛ በመሆኑ ችግሩን ለመከላከል ሁሉም የበኩሉን ድርሻ መወጣት እንደሚገባው አሳስበዋል። በጣም ህግ አክብረው ስርዓት አክብረው ስርዓት ተከትለው የሚሰሩ የንግድ ማህበረሰብ አካላት አሉ። ዘው ሳለ ደግሞ ያለ መክሊታቸው ገብተው የንግድ ስርዓቱን የሚያበላሹ የንግድ ስርዓቱ ውስጥ ያሉትን ህጋዊ ነጋዴዎች እንዲቀጭጩ የሚያደርጉ አካላት ደግሞ አላችሁ አላችሁ አሉ። ስለዚህ የመጀመሪያው እናንተ ከዚህ ነፃ ስለመሆናችሁ ማረጋገጥ አለባችሁ። የንግድ ማህበረሰቡ ህግና ህጋዊ ስርዓቱን ብቻ ተከትሎ እንዲሰራ ማድረግ የመንግስት ድርሻ ነው። መንግስት ስራ ይሰራል። ነገር ግን ደግሞ መንግስት ስራውንም ጭምር እየሰራ ስለሆነ ይሄ ችግር ያለው ይሄ ችግር ለእናንተ ከማንም በላይ ቅርብ ስለሆነ ይሄን ችግር ለማስተካከል ይሄን ችግር ለማረም የሚያስችሉ ነገሮች በተመለከተ ስራ መስራት ያስፈልጋል። ስራ መስራት ያስፈልጋል። ከተባበርን አትጠራጠሩ፣ ሁኔታዎቹ ማስተካከል እንችላለን። የሕገ ወጥ ንግድ መስፋፋት ለዋጋ መናር ለኑሮ ውድነት መጨመርና ህጋዊ ነጋዴው ወደ ሕገ ወጥ ንግድ እንዲገባ የሚዳርግ ዋና መንስኤ ነው። በመሆኑም በንግድ መዝገብ ሳይመዘገቡ ንግድ ፈቃድ ሳይወጡ የሚነግዱ ነጋዴዎች ወደ ህጋዊ የንግድ መረም በመግባት እና የንግድ ፈቃድ በማውጣት ህጋዊ ሆነው እንዲሰሩ ማድረግ ተገቢ መሆኑን ነው የተመላከተው። በደረሰኝ የመገያየት ልምድ እንዲዳበር ትኩረት ሰጥተው እየሰራ መሆኑን የሰሜን ጎንደር ዞን ገቢዎች መምሪያ አስታወቀ። ደረሰኝ መስጠትና መቀበል ልምድ ሊሆን ይገባልም ተብሏል። ቴዎድሮስ ድሉ ተጨማሪ ይነግረናል። በሰሜን ጎንደር ዞን በ2017 በጀት ዓመት ከ767 ሚሊዮን 939 ሺህ ብር በላይ ገቢ ለመሰብሰብ ታቅዷል። ባለፉት 9 ወራት ከ555 ሚሊዮን 959 ሺህ ብር በላይ ተሰብስቧል። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ2017 በጀት ዓመት ተጨማሪ 77 ሚሊዮን 537 ሺህ ብር ገቢ መሰብሰቡን ከሰሜን ጎንደር ዞን ገቢዎች መምሪያ ያገኘነው መረጃ ያመለክታል። በዞኑ ገቢ ከሚሰበሰብባቸው መካከል በደረሰኝ መገበያየት አንዱ ነው። በ2017 የሰባት በጀት ዓመት ከተጨማሪ ሴት ታክስ 42 ሚሊዮን 766668 ብር ገቢ ለመሰብሰብ ታቅዶ ባለፉት 9 ወራት 19 ሚሊዮን 366968 ብር ተሰብስቧል። የሰሜን ጎንደር ዞን ገቢዎች መምሪያ የግብር ትምህርትና ኮሚኒኬሽን ዋና የስራ ሂደት ተወካይ አስተባባሪ አቶ ዳውድ መሀመድ፣ በደረሰኝ መገበያየት እንዲሻሻል ግንዛቤ ተፈጥሯል ብለዋል። አሁን ግንዛቤ ላይ ይሄ 15 ፐርሰንት ምንለው የ10 ፐርሰንት ምንለው አልጋ ላይ የሚቆረጥ ደረሰኞችን በተመለከተ ቲኦቲ ባት በሚገባ ለግብር ከፋዮቻችንም ሆነ ለተጠቃሚ ማህበረሰብ ግንዛቤ ይፈጠራል፣ እንደ ዞናችን ማለት ነው። ግን እንደ ተባለው በፈጠር ነው ግንዛቤ ልክ ግን ማህበረሰቡ ላይ ይሄ የተማረው አካል የምትለው አብዛኛው ደረሰኝ ላይ ያለው ግንዛቤ የተሻለ ነው። ከሌላ አካባቢ በተለያየ ምክንያት የሚመጡት ግን እንደተባለው እኛም ግብር ከፋዮቻችን ላይ ወጣ ገባ የሚል ነገር አለ። ደረሰኝ በአግባቡ ቆርጦ ያለመስጠት ተጠቃሚውን ቢሆን እንዳልኩ ከተለያየ አካባቢ የሚመጡት እንግዳም ስለሚሆኑ ደፍረው ደረሰኝ መጠየቅም የእኛ ግብር ከፋዮችም ው ደረሰኝ መቁረጥ ወጣ ገባ የሚል ነገር አለ። በደረሰኝ መገበያየት የተሻለ እንዲሆን ትኩረት ተሰጥቶ እየተሰራ ነው ያሉት አቶ ዳውድ በደረሰኝ መገበያየት እና ደረሰኝ መቀበልም ሆነ መስጠት ባህል ሊሆን ይገባል ነው ያሉት። አሁን እኛ አንዳንድ ግብር ከፋዮች የሚሉን ላይ ግዥ በምንፈጽም ጊዜ ደረሰኝ አይሰጡንም የሚል አይነት ነገር ያመጣሉ። እኛ ደግሞ ደረሰኝ ሊሰጡ ከሚችሉ ድርጅቶች ነው መገበያየት ያለባቸው የሚል ነገር አለ። አሁን እነዚህ የበት መዝጋቢዎች አብዛኛው ወጫቸው ይሸፈናል። በተለይ ህንፃዎችን ስትወስድ አምስት ፐርሰንት የእርጅና ቅናሽ ያስይዛሉ ግብራቸው ላይ ማለት ነው። ስለዚህ ኤሌክትሮኒክስም ላይ ሀያ እስከ ሀያ ፐርሰንት ወጪ እያዝላችኋል። አብዛኛው ይህ በግብይት በደረሰኝ በቫት ተመዝጋቢ እያደረጉ ያሉ አብዛኛው ግብር የማይከፍሉበት ሁኔታ ነው ያለ። ለምን አብዛኛው ወጫቸውን ያስይዛሉ፣ ከወጭ ቀሪ ባለው ነው ግብር እየተጠየቁ ያለ። እነሱ ላይ ልዩነት እየተፈጠረ ያለ ምንድን ነው ቫት የሚሰበሰብ ያደራ ገንዘብ ሰብስባችሁ ለገቢ ተቋሙ አስገቡ አታስገቡ በሚለው ካልሆነ፣ እንደተባለ የደረሰኝ ስርዓቱ የመንግስትንም ልዩ ድጋፍ እገዛ የሚያስፈልገውና መስተካከል ያለበት ቢሆንም የደረሰኝ ስርዓቱን እዚህ ያሉት በአግባቡ የሚያከናውኑም አሉ ጣገባ የሚሉም አሉ። ደረሰኝ መስጠትና መቀበል ግዴታ ነው ያሉት አስተባባሪው ደረሰኝ በማይሰጡት ላይ ህጋዊ እርምጃ እንደሚወሰድም አስገንዝበዋል። የማስተማር ስራችን ጎን ለጎን እንዳለ ወደፊት ደረሰኝ በማይሰጡት ላይ አሁን የተሻሻለ የቅጣት መጣያ መመሪያ ተግባራዊ ተደርጓል። በሱ መሰረት የአምሳ ሺህ ብር ቅጣት ተግባራዊ የምናደርግባቸው እና ወደፊት የባት ስርአቱን የተሻለ ለማድረግ ያው እንግዲህ ቀጣይ በአንክሮ እንሰራለን ማለት ነው። በሰሜን ጎንደር ዞን ደረሰኝ በማይሰጡ ሶስት ነጋዴዎች ላይ ቅጣት መተላለፉን የዞኑ ገቢዎች መምሪያ አስታውቋል።